ሰላም ወደች፣ እንግዲህ በዚህ መልኩ ተምራቸው እንዲኖሩ ሰዋል። እና ግሽት ይባላል። ሰርታችሁ ተጠቃሚ ተማሪ ማለት ነው። ሞሊኩም ወራህመቱላህ ወበረካቱ ተከበራችሁ፣ ቻናል ቤተሰቦች፣ ዛሬ ደግሞ የተምራ አሰራር ነው ማሳያችሁ ማለት ነው። ተምር ግሽት ይባላል፣ የምሰራው ማለት ነው። የሚያስፈልግ ዝብዳ ይሄ ስሜት ሹርፋ እና ድጌግ ተምር ወደ አሰራሩ ይው ሳጁን እሳት ላይ ጥጃሉ። ዝግዳውን አደርጋለሁ ማለት ነው። ዝግዳውን አደርጋለሁ እንዲቀልጥልኝ እንደዚህ ተ አለኝ። ከዛም በኋላ ድጌግ ነው የሚጀምረ ከቀለጠው በኋላ አሁን ግን ቅለጥ ገና ነው እየቀለጠ ድጌግ እንደሚያለ

እንዲሁም ይሄ እንጨምራለሁ አላችሁ ይሄን እንጨምራለሁ ግን በነገራችን ላይ የሚሆን ውስጡን ፍሬውን ብታወጡት የበለጠ ይበልጥ በደንብ ውስጡ ውስጥ ይገባላችኋል ማለት ነው። ይሄ አልራጣሁም አሁን ስለቸኮልኩኝ ብታወጡት የበለጠ

ይህ በዚህ መልኩ ደረሰ ማለት ነው። እያችሁ ላይ እና ምርጥ ነው። ሰብታችሁ ላይክ